የሀገራዊ ምክክር ኮሚሽን ትግራይን ጨምሮ ታጣቂዎች፣ የፖለቲካ ፓርቲዎችና በማረሚያ ቤት ያሉ ታራሚዎች በምክክሩ አለመሳተፋቸው ለስራው ውጤት እንቅፋት እንደሆነበት ተናገረ። የሀገራዊ ምክክር ኮሚሽን ታጣቂዎች በምክክሩ የሚሳተፉበትን መንገድ ከቀይ ጨረቃና ከቀይ መስቀል ማህበር ጋር መነጋገሩን አስረድቷል። ለመሆኑ ከነዚህ አካላትና ከትግራይ ክልል አጀንዳ ካልተሰበሰበ በጅምር ላይ ያለው የሀገራዊ ምክክር ጉዞ መጨረሻው ምን ይሆን? ይህ ጥያቄ የተጠየቀው የሀገራዊ ምክክር ኮሚሽን ምክክሩ ውጤታማ እንዲሁሆን የሃይማኖት ተቋማት መሪዎችና የሲቪል ማህበረሰብ ድርጅቶች እገዛን በተመለከተ ከሁለቱ አካላት ጋር ውይይት ባካሄደበት ወቅት ነው። አሁን ትግራይ ተጠቅሷል። ታቀቡ የፖለቲካ ፓርቲዎች መኖራቸው ተጠቅሷል። እንደገና ደግሞ የታጠቁ ኃይሎችም መኖራቸው ተጠቅሷል። እስካሁን በዚህ ጉዳይ አልተሳተፉም። ሶ እስከ ምንድን ነው ይሄ የሚጠበቀው ነው? አንድ ይሄ ነው ትልቁ ጥያቄ። ከመካቴዎች የማይሳተፉ ከሆነ እስካሁን የተሄደው ጉዳይ ተንጠልጥሎ ይቀራል ወይስ ምንድን ነው የሚል። አመሰግናለሁ። ስሜ ተምኪን አብዱላ ይባላለሁ ከኢትዮጵያ ስምና ጉዳዮች ጠቅላይ ምክር ቤት የጠቅላይ ምክር ቤቱ ዋና ጸሐፊ ነኝ። እስካሁን ድረስ መድረክ ተዘጋጅቶ ሀገራዊ ምክክሩ ያልተደረገበት ምክንያት ስጠቀስ ሶስት ዋና ዋና ፖይንቶችን ጠቅሳችኋታል። አንደኛ የትግራይ ክልል ተሳታፊ አለመሆን እስካሁን ድረስ በምክክሩ፣ ሁለተኛ የፖለቲካ ፓርቲዎች አንዳንድ ፖለቲካ ፓርቲዎች ራሳቸውን ኮሚሽነሮቹንም እንደ ገለልተኛነት ካለመቀበል የተነሳ የሚል ሀሳብ እንደምታና የተረዳሁት ሌላው ጫካ ውስጥ ያሉት ናቸው። እነዚህ ተግዳሮቶች ምናልባት ለወደፊት የሚቀጥሉ ሊሆን ስለሚችል ኮሚሽኑ የስራውን ሲጀምር የሆነ አካል ወይም ቡድን በዚህ ሀገራዊ ምክክር ኮሚሽን የመሳተፍ ፍላጎት ካላሳየ ምን መደረግ አለበት የሚል ስትራቴጂ አልተቀመጠም ወይ ነው ስልት የላችሁም ወይ ነው? ሌላው በውይይቱ ወቅት ለሀገራዊ ምክክር ኮሚሽን የቀረበው ጥያቄ ታጣቂዎች ወደ ምክክሩ እንዲገቡ በመንግስት ላይ ኮሚሽኑ ምን አይነት ጫና እየፈጠረ ነው የሚል ነው። የውይይቱ ተሳታፊዎች መንግስት ለምክክሩ ምን አይነት አስቻይ ሁኔታ ፈጥሯል? ታጣቂዎችን በሩቁ ከመጥራት ባለፈ እንምጣ ጣቢሉ መምጣት የሚችሉበትን ሁኔታ ፈጥራችኋል ወይ የሚል ጥያቄ ከተሳታፊዎች ለኮሚሽኑ ቀርቧል። ሌላው እኔ እናንተ መስራት ያለባችሁ መንግስት ለዚህ ሀገራዊ ምክክር ኮሚሽን ውጤታማነት ለው ምክክሩ ውጤታማነት የበለጠውን እርምጃ ተጉዞ ተአማኒነትን የመፍጠር የራቁትን የማቅረብ አንዳንድ ፖለቲካዊ ውሳኔዎች ወስኖ የተሻለ መደላድል የመፍጠር ኃላፊነት አለበት። እዚህ ላይ አበክራችሁ ስንመክር የተሻለች የኢትዮጵያ መፍጠር ስለምንችል የሚለው እንዲወሰድልኝ ነው። ለምንድን ነው ሌሎቹ ሊሳተፉ ያልፈለጉት? እነሱንስ አድሬስ ማድረግ የሚቻልበት ምን ስትራቴጂ አለ? እሱን እንዲሁ ቢነገር የሚል ነው። እንግዲህ ሌላው አጀንዳን ይፋ የማድረግ እና ስራዎችን የማጠናቀቅ ሂደት ላይ እንዳላችሁ ነው እንግዲህ ከሪፖርቱ የሰማሁት። ነገር ግን እነዚህ በትጥቅ ትግል ውስጥ ላሉት ወገኖች ሰዎች ጠርተናል የሚል ነው የሰማሁት። መጥራት ብቻው በቂ ነበረ ወይ? የዋስትናስ ኢሹ አይኖርም ወይ? ኢንተርናሽናል ኮሚኒቲውስ አሳትፋችኋል ወይ? ለዋስትና ካላሳተፋችሁስ፣ ምናልባት መፍትሄ ከሆነስ እሱን ምናልባት አድሬስ ቢደረግ ለማለት ነው። አመሰግናለሁ። የታጣቂዎችን በምክክሩ አለመሳተፍ በተመለከተ ለቀረበው ጥያቄ ምላሽ የሰጡት የምክክር ኮሚሽን ኮሚሽነር አምባሳደር መሀሙድ ድሪር ናቸው። አምባሳደር መሀሙድ ድሪር ምክክሩ እንዲሳካ ታጣቂዎች ወደ ምክክሩ እንዲገቡ የቀይ ጨረቃና የቀይ መስቀል ድርጅቶችን ዋና መስሪያ ቤታቸው ድረስ ሄደን አነጋግረናል ብለዋል። የታጠቁ ወገኖች በባህሪያቸው በሀገራዊ ምክክር ወዲያው አይሳተፉም። ለምን ስለምን ቢባል መተማመን ጉድለቶች አሉ፣ መንግስቱንም አያምኑም መንግስት ነው የፈጠረው ብሎ የሚሉትን እኛን፣ እንግዲህ ፈጣሪ ነው የፈጠረን፣ ግን የሚባሉ አባባሎች አሉ። እነዛን ከይቅርታ ጋር እየተጠቀም ነው። መንግስት የፈጠረውንም አካል አያምኑም ይሄ በሁሉም ሀገር የታየ ጉዳይ ነው እንዴት ነው በመቀራረብ ያንን የመተማመን ድልድይ መፍጠር የምንችለው የሚለው ሲነሳ የሃይማኖት አባቶች የሃይማኖት መሪዎች የሲቪል ማህበራት የተለየ ቦታ አላቸው በዚህ ጉዳይ ላይ እንደ ሀገራዊ ምክክር ኮሚሽን ስለ ጉዳዩ እውቀት ስላልነበረን እስቲ ሌሎች ሀገሮች በዚህ ጉዳይ ላይ ምን ሰርተዋል የሚለው ለመመልከት ሞክርንናል ወደ ጓቲማላ ሄደናል ኮሎምቢያ ሄደናል አየርላንድ ለምንድን ነው ለሽርሽር እኮ አይደለም እነዚህ ሀገሮች የሄድ ነው እነዚህ ሀገሮች የታጠቁ ወገኖችን እንዴት ነው ያሳተፏቸው በምን አግባብ ነው አጀንዳቸውን አግኝተው በሂደቱ ውስጥ እንዲሳተፉ ያደረጓቸው የሚለውን ለማየት በቅርበት ከመሪዎቹ ጋር በሂደቱ ውስጥ የተሳተፉ ወገኖችን አግኝተን አነጋግረናል ጀኔቫ ላይ ሄደን ደግሞ አይሲአርሲ የሚባለውን አለም አቀፉን የቀይ መስቀልና የቀይ ጨረቃ ድርጅት አነጋግረናል ለምንድን ነው እነሱን ያነጋገርነው እነሱ የታጠቁ ወገኖችን ከኛ የበለጠ በመተማመን ድልድይ ሆኖ ሊያገለግሉ ይችላሉ ስለዚህ እነዚህ ወገኖቻችን መሰረቱ ተዘርግቶላቸዋል ማለት ነው። ታጣቂዎችና የትግራይ ክልል በምክክሩ ካልተሳተፉ የምክክሩ መጨረሻ ምን ሊሆን ይችላል? በሚል ለቀረበው ጥያቄ ምላሽ የሰጡት ኮሚሽነር ሙሉጌታ አጎናቸው ኮሚሽነር ሙሉጌታ ታጣቂዎች የሚፈልጉትን ያህል መንገድ ተጉዘን ለማነጋገርና አጀንዳዎቻቸውን ለመቀበል ዝግጁ ነን ብለዋል። ምክክሩ ተንጠልጥሎ ይቀራል ወይ ፍላጎት በአድርባቸው እሳ የሚለውን በተመለከተ ምን ስልት አላቸው የሚለውን በሚመለከት እናንተ ለማግኘት ነው እናንተን እየሰበሰብን ያለ ነው። እነዚያ አካላት መጥቶ ከእኛ ጋር ለመሰባሰብ ሀሳብ ለማራመድ አጀንዳ ለመስጠት ፍላጎቱን አጥተዋል። ስለዚህ እነዚህን ሰዎች በሚቀጥሉት ጊዜያት እንዴት ባለ መልኩ እናሳትፋቸዋለን የሚለውን ነገር ለማግኘት ስልት፣ ከእናንተ ለማግኘት ምክር፣ ከእናንተ ለማግኘት ነው። ብዙ ነገሮችንም በርካታ ነጥቦችንም አንስታቸዋልና እነዚያ ነገሮች ያግዙናል። ስልቱን ከእናንተ ጋር ነው በቀጣይም መስራት የምንችለውና እሱ አንድ እንዲወሰድ ብዬ ነው። ከዚህ ውጭ እነዚህ አካላት ለመሳተፍ ቢፈልጉ ምን ዋስትና ሰጣላቸው የሚለውን በተመለከተ በተደጋጋሚ ነው ስናነሳ የነበረው በዋናነት እነሱ ፍላጎታቸውን ፈቃደኝነታቸውን ይግለጹ እንጂ ከየትኛውም አካል ጋር ተባብረን ተጋግዘን እነዚህ የእነዚህ ሰዎች ደህንነት የሚጠበቅበትን አግባብ እነሱ በሚመርጡበት ቦታ ሁሉ ተገናኝተን ተገቢውን እናረጋለን የሚል ቃል ስንገባ ነበረ። እሱንም ደግሞ በእርግጠኝነት ከሚመለከታቸው አካላት ጋር ቢመጡ ማድረግ የምንችልባቸው አግባቦች አሉ። የሀገራዊ ምክክር ኮሚሽን ታራሚዎችን በተመለከተ ለቀረበለት ጥያቄ ሲመልስ በቀጣይ ሳምንታት ከታራሚዎች አጀንዳ ሰብስቦ ለማጠናቀቅ ስራዎች መጀመራቸውን ተናግሯል።